የዛሬ ማስክ በጣም ምርጥ ሁላችሁም የምትወዱት እንዲሁም ደግሞ በጥያቄያችሁ መሰረት ጠይቃችሁኛል። ከዚህ በፊት ብዙ ማስኮች ሰርቻለውና ና እሱኑን ደግሞ በጣም ብዙዎቻችሁ ኮመንት ጽፋችልኛል ና እንዲሁም በርቺ፣ ጠንክሪም ብላችሁ በጣም ምርጥ ምርጥ ሀሳብ ነው የሰጣችሁ ና በጣም አመሰግናለሁ በዚህ አጋጣሚ ና ከዛ በኋላ እዚች ጋር ዛሬ ቤት ውስጥ ባላችሁ ነገር ማንኛውም ቤት የማይጠፋ ብዙዎቻችሁ የጠየቃችሁ ምንድን ነው ጄል፣ አንቺ የምትሰሪበት ጄል እኛ የለ ን ላላችሁም በዚህ መንገድ መስራት ይቻላል። በዚህ አጋጣሚ ጄሉንም እቤት ውስጥ መስራት ይቻላል። ምንም ቀላል ነው። ያን አክል የሚከብድ አይደለም። በሚቀጥለው ግን ሰራላቸዋለሁ ብዬ ተስፋ አደርጋለሁኝ እንደ እግዚአብሔር ፍቃድ። ሰላም ቤተሰብ፣ እንዴት ናቸው? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማቸው በዘ ትርፍ ይበልልኝ። ወደ ግባቴ ሲሄድላችሁ እዚች ጋ እየተጠቀምኩት ኮኮምበር ነው። ኮኮምበር በዚህ አጋጣሚ ኮኮምበር ስለ ኮኮምበርም ብዙዎች ብዙ ዶክተሮች ያብራራሉ ብዙ ዶክተሮችም ሀሳብ ይሰጣሉእና ብታዳምጧቸው ወይም ደግሞ ሰርች ብታደርጉ በጣም አሪፍ ነው። አይናችሁ ስር የቀላ አይናችሁ ያበጠባችሁ እዚ እንደ ውሃ አድርጋችሁ ራሱ በረዶ ቤት ብታስገቡ እና ሁሌም ፊታችሁ መሳጅ ብታደርጉበት በጣም ፊታችሁ ለውጥ ያመጣል፣ ውጤታማ ትሆናላችሁ። እንዲሁም ደግሞ በእንቅልፍ ማጠር ወይም ደግሞ በሱ እንትን ያላችሁ ኮኮምበሩን እንደዚህ ያድርጋችሁ፣ ቢያንስ ወይ በረዶ ቤት ጨምራችሁ በሱ መሳጅ ብታደርጉት በጣም አሪፍ ነው እና እኔ የሁልጊዜ የፊት ማስጌ እንግዲህ ኮኮምበር ሰሞኑን ተያይዣ ይዘዋለው ግን፣ በጣም ጠቅሞኛል፣ በጣም ወድጄዋለሁ። ስለወደድኩትም ነው እና ከዛ በኋላ እዚች ጋ ኮኮምበሪን ከፈቀፈኩ በኋላ የሚበቃችሁን አክል መጠቀም ትችላላችሁ። እናንተ ለሁለት ለሶስት ካላችሁ ቤት ውስጥ በዛ አድርጋችሁ መስራት ትችላላችሁ። ነገር ግን እኔ የሚበቃኝን የሚበቃኝን ያክል ነው እና እየተጠቀምኩት እንዳያችሁት፣ የአንድ ግማሽ ነው። እኛ ጋር ያለው ትላልቅ ኮኮምበር ነው። ነገር ግን እናንተ ጋር ያለው ትናንሽ ከሆነ ኮኮምበር ምንድን ነው ላላችሁም ደግሞ ኪያር፣ ኪያር ላለው ብዙ ጊዜ ኪያር በአረብኛ ኪያር ነው። በእንግሊዝኛ ደግሞ ኮኮምበር ነው። በአማርኛ ደግሞ ስሙ ምንድን ነው? እኔ እንጃ፣ የምር በአማርኛ ስሙ አላቅም፣ ግን ኮኮምበር ነው የሚሉት በአብዛኛው ብዬ አስባለሁ። ብዙ ጊዜ በቪዲዮ እንደሰማሁት ምናልባት ሀገር ቤትም ላሉት ማለት ነው። ስለዚህ ይህኛው ካገኛችሁ በጣም ቀላል ነው። አሰራሩ ደግሞ ያን ያክል የሚከብድ አይደለም። እዚች ጋ ግብስባሱ ምን እንደማደርገው አዩት። ለእስክራብ ይሆናችኋልና ከመታጠባችሁ በፊት ቢያንስ እጃችሁ፣ ሰውነታችሁ ላይ በደንብ መሳጅ አድርጋችሁበት ቢያንስ ለአስር ደቂቃ ብትተውት በጣም አሪፍ ነው። እዚች የጨመርኩበት ሁለት ሦስት ማንኪያ ስኳር ጨምሬበታለሁ። ቡና አልነበረኝም እና ካካው ጨመርኩበት። ቡና ቢኖራችሁና፣ ቡና ትንሽዬ ቡና ብትጨምሩበት በጣም አሪፍ ነው፤ ነገር ግን እኔ ተጠቀምኩት። አንዱ ካላችሁ በቂያችሁ ነው ማለት ነው፣ ችግር የለውም ባላችሁ። ከዛ በኋላ በደንብ አዋህዳችሁ እዚች ጋር በደንብ አዋህጄው ትንሽ ሰዓት ወስዶብኛል። ከዛ በኋላ በደንብ እዚች ጋር ካዋህድኩት በኋላ እንደዚህ ሆኖልኛል። እና እዚች ጋር ከመታጠባችሁ በፊት ወይም ደግሞ ይሄንን ውህድ ይሄን ማስክ ከመ ከመቀባታችሁ በፊት በዚህ ብትታጠቡ በጣም አሪፍ ነው። ከዛ በኋላ እዚች ጋ ቤቢ እንትን የቤቢ የልጅ ንትን ቫዝሊን የተጠቀምኩትና ያኛው ቫዝሊ አልቆብኝ ስለሆነ ትንሽ በዛ ከዚህ ፔትሮሎም ጄል ይላል የህፃናትና በጣም አሪፍ ነው። በዚህ አጋጣሚ ና እሱንም ብታገኙ በጣም አሪፍ ነው። እኔ እሱ ነው የተጠቀምኩት ለዛሬ። ከዛ በኋላ እሱን ይሄኛው ቫዝሊን እና ከቤቢ ኦይል በነገራችን ላይ ምንም ልዩነት የለች የላቸውም ያኛው በኦይል መልኩ ነው፣ የኛው ደግሞ በቫዝሊን በጀል መልኩ ነው እና በጣም ምርጥ ነው ለፊታችሁ ጥራት እና ፊታችሁ እንዲበራ ነው የሚያደርገው። ብትጠቀሙት በጣም አሪፍ ነው። ከዛ በኋላ እንደዚህ ካቀለጥኩ በኋላ እኔ ጨመርኩት። በዚህ አጋጣሚ ሁሉንም አልጨመርኩም የሚበቃኝ ያክል ነው። ግን ስትጨምሩት እዚች ጋር ቫዝሊኑ ዞሮ ዞሮ የንትኑ ውሃ ነው የምንድን ነው የኪያሩን ውሃ። ውሃ እስከሆነ ድረስ ከቫዝሊኑ ወዲያውኑ እንትን አለብኝ፣ ወዲያውኑ ጠጠረብኝ። ሲጠጥርብኝ ምን አደረግኩ? እዚች ጋር ቅድም ባቀለጥኩበት ውሃ ላይ እስቲም አደረግኩት እንደገና እዛ ላይ አድርጌ እንዲዋሃድልኝ በደንብ እንዲዋሃድልኝ ያደረግኩት እንደዚህ፣ ባያችሁት መሰረት እንደዚህ በደንብ ይዋሃዳል። ብዙዎቻችሁ የምትጠይቁኝ ምንድነው ምንድነው አንቺ ከምታቀልጭበት በሙቅ ውሃ ጨመርሽ ወይስ ምንድነው የምትልማላችሁና በዚህ አጋጣሚ ሙቅ ውሃ ከታች አድርጌ ከላይ ደግሞ የሰራሁትን አድርጌ እስቲም እየሆነ በእንፋሎት ብቻ ይቀልጥላችኋል። እና እንደዚህ ሆኖልኛል። በጣም የሚያምር በጣም ምርጥ ማስክ ነው የሰጠኝ። በዚህ አጋጣሚ ሰርታችሁ ተጠቀሙት። ማናችሁም ባዝሊን በማንኛውም ቤት ይገኛል። ምናልባት እኔ የሰራውበት ጄል ባይኖራችሁ፣ ነገር ግን የተልባ ጄል እቤት ውስጥም መስራት ይቻላል። ግዴታ በግዢ መሆን የለበትም ብዬ ነው ማስበው፣ እና በሱም ደግሞ ሰራላችኋለሁ፣ እንደ እግዚአብሔር ፍቃድ። በመጨረሻ እንግዲህ ያው ልተኛ ስል ነበር። ይሄ ቪዲዮ ትንሽ ጥራት ያንሰዋል በነገራችን ላይ እና ለምን እንደ ደበዘዘብኝ ባላቅም ድብዝዝ ነው ያለብኝ። ያው ትንሽ የማብራት ችግር ነው። ከዛ በኋላ እዚች ጋር ልተኛ ስል ነው። ሻወር ከወሰዳችሁ በኋላ በንስ ልትተኙ ስትሉ ፊታችሁን ቀበት ብላችሁ ጠዋት ደግሞ በሳሙና ትታጠቡታላችሁ። ቫዝሊን ስለሆነ ቫዝሊን ብዙ ጊዜ በፀሐይ ወይም ደግሞ ቀን ላይ ተቀብታችሁት ልትወጡ በጣም አይመከርም። ምክንያቱም ፊታችሁ የመበላሸት ወይም ደግሞ ብጉር እና ማዲያት የተለያየ ነገሮች በፀሐይ አማካኝነት ቫዝሊን ለፊታችን ጥቅም እንዳለውም ጉዳት እንዳለው ብዙ ዶክተሮች ያስረዳሉ እና ሁሌም እንደምላችሁ ደግሞ እናንተ የምትቀቡት ወይም የምትጠቀሙት ነገር ምንም ከመቀባታችሁ በፊት ከማድረጋችሁ በፊት ደግሞ ስለዛ ነገር ብታቆ በጣም የተመረጠ ነው። ምክንያቱም ፊታችን በጣም ሴንሴቲቭ ስለሆነ ማንኛውም ነገር እኔ ለእኔ የተመቸኝን ለእናንተ ላይመቻችሁ ይችላል። ሁልጊዜም እላለሁ። ስለዚህ እንደዛ ብታደርጉ በጣም አሪፍ ነው። እዚች ጋር ፊቴ ከተቀባው በኋላ በደንብ መሳጅ አድርገዋለው የሚበቃችሁ አክል፣ ነገር ግን እዚች ጋር ቪዲዮን ስላፈጣጠንኩ ነው እንጂ እንደዚህ ፊታችሁ መሳጅ ስታረጉ ቀስ እያላችሁ አድርጉ። ለምን ፊታችን በጣም ሴንሲቲቭ ነው፣ ሁሌም እንደምላችሁ። ከዛ በኋላ ያው ሰውነታችሁ፣ አንገታችሁም አይቀር ሰውነታችሁን እንደዚህ መሳጅ ብታደርጉ በጣም አሪፍ ነው። እኔ በጣም እየተመቸኝ በጣም የወደድኩት ማስክ ነው እና ሁሌም ቢሆን ከምትገዙ ይልቅ እንደዚህ እየሰራችሁ እራሳችሁ ብትንከባከቡ በጣም አሪፍ ነው። ማዲያት ለሚወጣባችሁ፣ እንዲሁም ደግሞ ብጉር ለሚወጣባችሁ እርግጥ ማዲያት አንዳንዴ ምግብ የምትሰሩ ልጆች ከምግብ ከእንፋሎቱ፣ ሁለተኛ ደግሞ አንዳንዴ ስናስብ ስንጨነቅ፣ ጭንቀት ለሚኖርባችሁ እንደዚህ ጭንቀታችንን ብትቀንሱ በጣም አሪፍ ነው። ምክንያቱም ያው አለም ዘጠኝ ነው አስር አይሞላም፣ ተጨንቀንም የትም አንደርስም። ነገር ግን ያው የሰው ልጅ ያስባል ሳያስብ አይኖርም። ግን ደግሞ ሀሳባችን ጭንቀታችን ደግሞ ቀለል ብናደርግ ፊታችን ወይም ሰውነታችንን አንጎዳም ብዬ አስባለሁ ማለት ነው እና የብዙዎችን ምክር ስለሆነ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ሁሌም ደግሞ ለምትደግፉኝ በጣም ነው ማመሰግነው። የዛሬ ቪዲዮ እንግዲህ እንዳያችሁት ምርጥ ቪዲዮ ነው የሰራሁላችሁ። ምናልባት የቪዲዮን ጥራት ትንሽ ቢጎድለውም ያው ምንም አይደለም፣ ይስተካከላል እየተስተካከለን እንመጣለን። ቪዲዮን ግን ሼር ማድረጋችሁን እንዳትነሱ እንዲሁም ደግሞ ላይክ አድርጉ፣ ኮመንት ጻፉልኝ። በሌላ ቪዲዮ ምርጥ ቪዲዮ እሰራላቸዋለሁ። ደግሞ አይ ስሪልን ላላችሁ ያላችሁን ቪዲዮ ደግሞ ካለ ጻፉልኝ። እርግጥ በጣም ብዙ ስሪልኝ የተባልኩ ቪዲዮዎች አሉና ምናልባት እንደ እግዚአብሔር ፍቃድ አመት ባል ከወጣ በኋላ የሰራኋቸው ቪዲዮዎች ፖስት አደርግላቸዋለሁ። የተሰሩ ቪዲዮዎች አሉ፣ ነገር ግን ደግሞ አመት ባል ከወጣ በኋላ በሰፊው እንደ ፈጣሪ ፍቃድ እሰራላቸዋለሁ ብዬ ተስፋ አደርጋለሁኝ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት ማለት ነው። ባይ ባይ። በሌላ ቪዲዮ እንገናኛለን። እንግዲህ ትንሽ ቪዲዮ ይረዘመብኝ መሰለኝና ከእንትኔ ጋር አልሄደም፣ ከቮይሴ ጋር አልሄደም። ለማንኛውም በተቻለኝ አቅም ግን ያው ቪዲዮ ለማሳጠር ሞክራለሁኝ። ባይ ባይ። በሌላ ቪዲዮ እንገናኝ። መልካም ቆይታ። ቻው።